ያኛው የቆመች እንደው የቆመች እንደው እንኳን ወንዱ ሴቱ ይንቀጠቀጣል። ወገቧ እንዴ በውሃ ልክ የሰራት እኮ የምትመስለው ማሜን። መልኳ ባይዘው ያንዳንድ ሰው ቅርጽ ብቻ ይመስላችኋል እንዴ። ዋናው ፌስ ነው። ጋቢና የማሜን ጋቢና አይታችሁታል? በማን ጋቢና ነው የምንቀናው? አሁን አሁን ምንድነው? ዝንጀሮ በምን ይስቃል አሉ